እዚህ ሁለቱን ልጆች ሃይማኖትና ኡመርን በትክክል አውቃቸዋለሁ። ቀደም ሲልም ሲገናኙ በራሳቸው ፍቅር ነው የተገናኙት። ሌላም ሰው ማንም ሰው በልመናማ ላይ ተላልከው አይደለም። ስለዚህ እኔ በቅርብ አውቃለሁ። በአጋጣሚ በደረሰባቸው አጋጣሚ መሀል ላይ ሊቀያየሙ ይችላሉ። በዛ ኬዝ እሱ ብዙ ጊዜ በዚህ ጉዳይ ላይ እንደ ብስጭትም ወደ ሌላም አካባቢ የደም እያሰበ ነው መቶ ምንም እያማከረኝ ነበር። ቶ ችግር የለም የትላንት ንጸብ ዛሬ ሊፈታ ይችላል በሚል ኬዝ ይህን ሁሉ እያጽናናሁት ነው ያለውት። እንደ እውነት ከሆነ ሁለቱም አይተማመኑም እስከሚገናኙ ድረስ በጣም ይጨናነቁ ነበር። በጥሩ ፍቅር ሁለታቸው ተግባብቶ ይኖሩ ነበር። መሀል ላይ በተፈጠረው እንትን ለወደፊቱ ጥሩ አይመጣ ያንን ሁሉ ቀደም ሲል የነበረውን ፍቅር መልሶ አምጥቶ የወደፊት አላማቸውን በሰላም አብሮ ቢኖሩ የበለጠ ጥሩ ነው ነው ምክንያቱም መሀል ላይ እንትን ሁለት ነገር ተቀራይኑ እንትን መሀል ላይ መጥፎ ነገር ይከሰታል። ለእሷ ኑሮ ጥሩ አይደለም፣ ለእሱ ኑሮ ጥሩ አይደለም። ሃይማኖት፣ እስካሁን ድረስ ያለው ሁኔታ ገልጽንልሻል። እኔ እንደ አባትነት የምመክረሽ መጨረሻው ያብጅሽ፣ ልቦና ይስጥሽ። ምንም እንትን ነበሩን ሁሉ አትርሺ። ልቦና ይርስሽ ይስጥሽ ምክንያቱም ኡመር ንጹሕ ወንድምሽ ነው። በዛ በዛ ጊዜ ያን እያሰብሽ ሁሉ ያለፈውን ትተሽ ወደፊቱ ያለውን ነገር ልቦን አይስጥሽ። ሰላም ሰላም፣ ውድና የተከበራችሁ የአቡ ኡምር ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ አልሐምዱሊላህ። ያው ዛሬ መጥቻ ያለሁኝ ማለት ነው። በሰሞኑ ጠፍቼ ነበረ፣ በጣም ጠፍቼ ነበረ። ያው ተምሜ ነበር፣ ትንሽ ህመም ላይ ነበርኩኝ፣ እንደተመለከታችሁትም እናንተም እና ዛሬ መጥቼ ላችኋል፣ ወደ እናንተ ለቤተሰቦች እና አዲስ ነገር ነው ብዬ ያሰብኩትን ነገር ለእናንተ ትማሩበታላችሁ ብዬ ያሰብኩትን ነገር አዲስ እንግዳ ጋር ይዤላችሁ መጥቻለሁ ማለት ነው። ይሄንን ቤት ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ በማድረግ ጀምሩ፣ እና ቤተሰቦች ያው ዑመርም ደውዬለታለሁ እንግዳውን ይዞልን እየመጣ ይገኛል በአሁን ሰዓት፣ እና ዑመርም እንግዳውን ይዞልን መጥቷል። ያው ፈጠንክ። ሰላም ነው ጋሼ? እንዴት ነው ሰላም ነው አሉ። እንዴት ነው ሰላም ነው። እንዴት ናችሁ አለን። ፈጠናችሁ ም ያው ሎኬሽን አባታችን በጣም እየጠበቅን ነበር፣ የሆነ ቦታ ካሜራ ስላለ። እሺ ሰላም ሰላም፣ እንዴናችሁ? ውድ የተከበራችሁ ቤተሰቦች እኛ አለን። ያው ሰሞኑ ትንሽ ብዙ ነገሮች እየተፈጠሩ ነበር። በዛ መሀል የእናንተም ያለማመን በጣም ደረጃው ከፍ ስላለብን በቃ ትክክለኛው ከዚህ በላይ ምንም ላመጣላችሁ አልችልም። ከዚህ በፊት የሚያውቁንና ሰፈራችን ላይ ሁሌ ከሀይሚዬ ከሃይማኖት ጋር የምናሳልፍለት አባታችን ባይገርማቸው የሆነ ሰዓት ላይ ሲደብረን ሕይወትን ለማወቅ እሳቸው ጋር ሄደን ነበር እንትን የምንለውና እሳቸው ደግሞ በጣም ያውቁናል። ብዙ ጊዜ በደበረንም ደስም ባለን ሰዓት በሀዘናችንም ደስ ሲለን የሆነ ሰዓት እየሄድን እሳቸው ጋር ነበር የምናሳልፈው። እሳቸው ደግሞ ያው ስለ አሳለፍነው ጊዜና ስለ ሃይማኖት የሚሉ ነገር አለን አንድ ነገር ማለት ዛሬ ያመጣቸው እንግዳ በጣም ማለት ያው ሰፈር ላይ ያ ባገር ሽማግሌነት እና ያው ባከባቢ በጣም አባታችንን ብለን የምናከብራቸው ሰዎች ናቸው። ይዘዋቸው የመጣው ዛሬ እና ይሄንን ነገር ያው ይሄንን እነሱን እራሱ ለማስቸገር የበቃ ነው፣ እናንተ አላምን ስላላችሁ ነው። እና እንግዲህ ያው ዛሬ ደግሞ እንድታምኑ፣ ከአሁን በኋላ ግን አንመጣም ማለት ነው። አሁን ካላመናችሁ ካሁን በኋላ አንመጣም፣ እና እንድታምኑ የሰፈራችንን አባት ይዘንላችሁ መተናል ማለት ነው እና አባታችን ደግሞ ያው ስለነሱ ስለነበራቸው ታሪክ ስለነበራቸው ሁኔታ በደንብ አድርጎ ያብራራልናል ማለት ነው። አባታችን ያው እንግዲህ ያው ቤተሰቦቻችን እንግዲህ ማለት አሁን እሱና ሃይሜ ነበራቸው ነገር አልተገነዘቡትም፣ አልተረዱትም እና ያው እሱ አብራርቶላቸው ነበረ። ከዚህ በፊት በቪዲዮም ነግሯቸው ነበረ። ያንን ነገር ደግሞ እነሱ መቀበል አልፈለጉም። ገብቷቸዋል፣ መቀበል አልፈለጉም። እና በጣም ደብሯቸው ነው እንትን እያሉ ያሉት። ስለዚህ አሁን እነዚህ ሰዎች ለመቀበል በጣም ስላዳገታቸው እናንተን ይዘን መተናል ማለት ነው። እስኪ እናንተ የምትሏቸው ነገር ካለ ይበሏቸው። አዎ በእርግጥ እነዚህ ሁለቱን ልጆች ሃይማኖትና ኡመርን በትክክል አውቃቸዋለሁ። ቀደም ሲልም ሲገናኙ በራሳቸው ፍቅር ነው የተገናኙት። ሌላም ሰው ማንም ሰው በልመና ላይ ተላልከው አይደለም። ስለዚህ እኔ በቅርብ አውቃለሁ። በአጋጣሚ በደረሰባቸው አጋጣሚ መሀል ላይ ሊቀያየሙ ይችላሉ። በዛ ኬስ እሱ ብዙ ጊዜ በዚህ ጉዳይ ላይ እንደ ብስጭትም ወደ ሌላም አካባቢ የሄደም እያሰበ ነው መጥቶ ምንም እያማከረኝ ነበር ቶ ችግር የለም፣ የትላንት ህንጻፍ ዛሬ ሊፈታ ይችላል በሚል ኬስ ይህን ሁሉ እያጽናናሁት ነው ያለሁት። በዚህ አንፃር አሁን ሰፈር ላይ ስለነበራቸው ሁኔታ እንዴት ነበሩ ልጆቹ? ከዚህ ወይ ደርሶ ያውቃሉ፣ በደምብ እናንተ ጋር ሲመጡም ያውቃሉ። እና ምን አይነት ባህሪ ነበራቸው? ምን አይነት ሁኔታ ላይ ነበሩ ልጆቹ? የነበራቸው ባህሪ ሁለቱም ጥሩ ፍቅር ነበራቸው። ጥሩ ፍቅር እንደ እውነት ከሆነ ሁለቱም አይተማመኑም። እስከሚገናኙ ድረስ በጣም ይጨናነቁ ነበር እንደ እውነት ከሆነ። ስለዚህ በኋላ የመጣው እንትን አጋጣሚ ሊሆን ይችላል። እሱም በዚህ ኬዝ ትንሽ የመጨናነቅ እንትን ላይ ደርሶ ነበር። በኋላ እንግዲህ እግዚአብሔር እኔም እንደ ምክር እንደ ልጅነትም እመክረው ነበር ቶ ነገ ይመለሳል፣ ምንም ችግር የለም እያልኩት ይህን ሁሉ አበረታታው ነበር። እሺ አሁን ስለ ሀይሚ ያው ስለ ቤተሰቦቻቸውም ስለ አስተዳደጋቸውም ያውቃሉ እርሶ እና ይሄ ነገር ላይ አሁን ማለት ሁለታቸው የነበራቸው ፍቅር እንዴት ሊያቆራኛቸው እንደቻለም ያው እርሶ በደንብ ይገነዘባሉ ብዬ አስባለሁ። ማለት አሁን እዚህ ጋር ያሉት ቤተሰቦቻችን ማለት ስለ ስለ ሀይሚነት ስለ ኡመር ብቻ አይደለም። ምን ነገራቸው ይመጣ ነው እነሱ ከዚህ በኋላ የሚገጥማቸው ነገር ስለማይታወቅ ምን አይነት አሁን በቃ እነሱ ለመቀበል በጣም አዳጋጅ ስለሆነ ሁለቱ ልጆች ሲገናኙና ሲለያዩ የነበራቸው ነገር ያው ይታወቃል። ሲገናኙና ሲለያዩ የነበራቸው ነገር ይታወቃል። እና የነዚህ ልጆች መለያየት ምን ሊሆን ይችላል? ማለት ያው እናንተም እንደ ሽማግሌነት ሄደዋል መሰለኝ በዛ ጊዜ በዛ ወቅት እና ሽማግሌ ላይም ያሉትን ነገር እርሶ ያውቁታል። በጣም የሚገርም ነው በነገራችን ላይ ያው ሁሉም ሰው አላመነም ነበር፣ የሁለታቸው መለያየት እንግዲህ ያው እርሱ እስኪ አንዳንድ ነገሮችን ይበሉልን። ለቤተሰቦቻችን አሁን እንደዚህ ለቤተሰቦቻቸው እንደ ምክር የማደርገው ቀደም ሲል በጥሩ ፍቅር ሁለታቸው ተግባብቶ ይኖሩ ነበር። መሀል ላይ በተፈጠረው እንትን ለወደፊቱ ጥሩ አይመጣም። ያንን ሁሉ ቀደም ሲል የነበረውን ፍቅር መልሶ አምጥቶ የወደፊት አላማቸውን በሰላም አብሮ ቢኖሩ የበለጠ ጥሩ ነው ነው ምክንያቱም መሀል ላይ እንትን ሁለት ነገር ተቃራኒ፣ መሀል ላይ መጥፎ ነገር ይከሰታል። ለእሷ ኑሮ ጥሩ አይደለም፣ ለእሱም ኑሮ ጥሩ አይደለም። ስለዚህን ፍቅራቸው የቀደም ሲል የነበረውን ፍቅራቸው ሁሉ መልሰው ሰላም ፈጥረው በሰላም ለወደፊቱ የራሳቸው ፕሮግራም አውጥተው በሰላም የሚኖሩ ጥሩ ነው ብዬ ነው መገመቱ። ትክክል አሁን እዚህ ጋር ብዙ ጊዜ ኔ ጋሽ አለማየሁ የሰፈራችንም ሙሉ የከተማው ሽማግሌ ናቸው እና ብዙ ነገር ሲፈጠሩ ደሳቸው ነው። ብዙ ሰዎች እንትን የሚሉት በሽምግልና የታወቀው አባት ናቸው እና ባይገርማቸው፣ እኔ እንደ ልጅ እየገረፉ ነው ያሳደጉኝ። በነገራችን ላይ ብዙ ጊዜ ገርፈውኝ እየቆነጠጡ ነው ያሳደጉኝ የሆነ ሰዓት ላይ እንዲሁም ከሀይሚ ጋ በተፈጠረ ግጭት ላይ አሚን ለሷ ለእሳቸው ነበር ይሄደሽ ምን ነግረውና እሳቸው ደግሞ በጣም የገረፉበት አጋጣሚ በጣም አረሳው። የሆነ ሰዓት ላይ ተዚህ ሊወታ አለርሱም ከሰፈር ሴት ጋር አይታኝ እንዴት እንደዚህ ኒን ትቶኝ ከዛ ከማንም ጋር ምናም ይላልን። እሷ ሰፕራይዝ ለማድረግ ነገር፣ ፍራንክ ለማድረግ ነገር ሳረገው ቀጥታ እሳቸው ጋር መጣ መጣ ነበርና ያስገረፈችኝ። መቼ የማይረስቱ ምንስና አጋጣሚና ያው ይሄን ማለት እንዴት እንደ ልጃቸው እንደማይሆንና ለሚፈጠር በቃ ለፍቅር ያቁውታል ያው ከዚህ በፊት እሳቸውን ማጫወት ሆናል። ብዙ ያጫወቱን ታሪክ አለ። እሳቸውን እየመጣ ነበር የምንጠይቀው፣ ጠይቀው ስለ ፍቅር እንዴት ነው ምናምን የሚለውን ከእሳቸው ነበር ሁሌ የምንማረው ማለት ነው። ይሄ ማለት እኔና እሷ ያለፈ ህይወት ከትላልቅ ሰዎች እየመሰረተ ነው ይባላል። ያው ብዙ ውጣ ውረዶችን አልፈናል። በአጋጣሚ እሳቸው ጋር ነበር ሁሉም ነገር እንትን የምንለው። ያው የምትሏቸው ነገር ካለ ለቤት ሰዎች፣ ያው ስለ አሁን ማለት እሳቸው ያው ብዙ ማውራት የሚለባቸው ማለት አሁን ከስራ ነው ያመጣ ናቸው ከስራ ቦታ ነው አውጥተን ያመጣ ናቸው። እኔ ልልዎት ልላቸው ፈልገው ነገር ማለት አሁን ሁለታቸው የነበራች ነገሮች ሁለታቸው ያለውን ነገር አሁን ላይ ተለያይተዋል። አባታቸው ሁለታቸው እንደ ተለያዩ ማንም ያውቃል። በአሁን ሰዓት እና ሁለቱ ልጆች ተለያይተው የራስ የየራስ ህይወት እየኖሩ ነው ያሉት እና ይሄ ራስ ኑሮ እየኖሩ ይሄ ነገር ባጋጣሚ ደግሞ ለሰው ያስተምራል ብሎ ኡመር ወደዚህ ወደ ሚዲያ ያቀረበው ማለት ነው፣ ይሄንን ጉዳይ እና ይሄንን ጉዳይ ወደዛ ከቀረበ በኋላ ልጆቹ ደግሞ የዚህ ቤት የዚህ ሚዲያ ተከታዮች ይሄንን ነገር ሊያምኑ አልፈለጉም ማለት ነው፣ ሊያምኑ አልቻሉም እና እንዲያምኑ ብዙ ጣርን ብዙ ጋርን ምንም ልናርግ አልችልም፣ እና እንዲያምኑ ማለት አሁን እርስዎ ያሻሉ ብሎ አይጠበቅም መቼስ ከእርሱ ውሸት አይጠበቅም መቼስ። እርስዎ እስኪ ስለነበረው ነገር እንዳለ በደንብ አድርገው ያጫውቱን፣ ከአጀማመራቸው ከጀማመራቸው ጀምሮ ከልጅነታቸው ጀምሮ የነበረውን ነገር ትክክል ሲል ቀደም ሲል ገልጫለሁ። በሁለቱ ፍቅር ነው ማንም ሰው ማማላጅነት ሳይሆን ሁለቱ ተግባግተው ፍቅር መስርተው ይኖሩ ነበር። አሁን ቅድም እሱ እንዳለው ምንድን ነው አንዳንድ ችግር ሲመጣ እንኳን እሷ መጥታ እኔን ስታዋየኝ ጠራውና እሱ ተው እንጂ ነገር እንደ እውነት እንደ ልጄ በአለንጋ እስከ መግረፍ ድረስ ብዬ ብዙ ምክርና ብዙ እንትን አድርጌያለሁ። እኔ የአካባቢውን ሰው አባታቸውም ስለሆንኩ ማለት ነው። ስለዚህ ይሄ ነገር በዚህ ሁኔታ ላይ ነው የቆዩት እስከ እንትና የእሳቸውም አባት ያው ጋሽዬን ጓደኛዎት ነው ማለት ስለ እነሱ ያውቅ ነበር እና እንዴት ማለት ምን ያስብ ነበር? ምን ይል ነበር? እሱ ስለ እነሱ የማ የሃይማኖት አባት ቀደም ሲል ቀደም ሲል የተያዙበት እንትን ብዙም አይጠሉም ነበር፣ እንደሆነ እኔ እንደሆነ ከሆነ የሚጠሉም አይመስለኝም። በምናልባት በቅርብ ርቀት ሊሆን ይችላል እንጂ የበለጠ ደግሞ እሷ ደግሞ ከአባትዬው ይልቅ ከሃይማኖት አባት ይልቅ ወደ እኔ ቀርባ ታዋይ ነበር። የአካባቢው ሽማግሌም ስለሆንኩ በዛ ሁኔታ ላይ ነው። እሱን ኡመርን ሰውዬ ነገር ጥሩ አይደለም፣ ተበረታታ፣ ተመለስ ቀደም ሲል የነበውን ፍቅርና ግንኙነታቸውን ብዬ ብዙ ጊዜ ይመክረው ነበር። ሴቶች ሲያባታችን እንግዲህ ያው ከአባታችን የምንሰማችሁት የሀይሚና የኡመር ጉዳይ ይሄ ነው ማለት ነው። ምንም ድብቅነስ ምንም ውሸት የሌለው ነገር ይሄ ነው ማለት ነው። ያባታችን ጉዳይ አንዴ። ለጋሺ መጠየቅ የምፈልገው ዋናው የቪዲዮ ዓላማ ለሀይሚን መልእክት ማስተላለፍ እስክሆነ ድረስ ያለፉት ያሳለፍናቸውን ሁሉንም ያውቃሉ ጋሺና፣ በዚህ አጋጣሚ ለሀይሚን የምትሏት ነገር ካለ ወይ ተመለሽ እንደዚህ ሻልሻል የልጅነት። በነገራችን ላይ እሳቸው የሳቸውም ታሪክ ነው የልጅነት ታሪክ አላቸው። በጣም ያጫወቱ ረጅም ታሪክ አለ። ያን ነገር ተገንዘበው ደግሞ እስቲ ለሀይሚን የሚያስተላልፉት መልእክት ካላቸው። ያ ሃይማኖት፣ እኔ የማስተላልፍልሽ መልእክት ነው ቀደም ሲል የነበረውን ሁለታችሁ መሀል ላይ የነበረውን ጅምሩን ፍቅር ጅምሩን ፍቅር እያሰብሽ በኋላ የመጣውን ወደ ኋላ ትታሽ ይህን ሁሉ ትተሽ ሁሉ ወደሱ ብትመለሽ እና የመጀመሪያ ፍቅራችሁን ብታጠናክሩ ለእኔ ጥሩ ነው ምለሽ አይሜ። ስለዚህ በዚህ ኬዝ ነው እንግዲህ አሁን ይህን ለወያሽ የጸልኩት ከልብ እናመሰግናለን። ጋሽዬንም ይህን ነው እና መልእክቱ ከዚህ በፊት በብዙ ነገር መጥቻለሁ። ልታምኝ ያልቻላችሁ ው ከሚያቀርና ከአካባቢ ሽማግሌ ከሆኑት ጋሽ አለማየሁ ከልብ ላመሰግን ወዳለሁ። በዚህ አጋጣሚ ከጋሽ አለማየሁ እውነቱን እንደሰማችሁት ነው እና እኔ ከዚህ በላይ ምንም ልላችሁ አልችልም። ማመን ያለ ማመን የእናንተ ኃላፊነት ነው። እሱን እስቲ አቡክ የምታያቸው ነገር ካለ አይ በቃ ይሄ ነው ሀሳባችን ይሄ ነው ማለት ያው እናንተ ያው ካሁን በኋላ ያለውን ነገር ለእናንተ ተሰነዋል። ይሄ እስከዚህ ድረስ ነበር እኛ ጉዞ፣ ስለ ሀይሚ ጉዳይ እስከዚህ ድረስ ነበር እኛ ጉዞ። ይሄ ጉዟችን ደግሞ ያው ዛሬ ላይ በሳቸው አማካኝነት ሊያበቃችሏል ማለት ነው። እርሱ አሁን ሀይሚና ኡመር ያሉበት ኬዝ ማለት ብዙም የተገናኘ አይደለም ብዙም። አሁን እሷም የራሱ ህይወት አላት፣ እሱም የራሱ ህይወት አለው። እና ሁለታቸውም በራሳቸው የህይወት መመሪያ ውስጥ እየኖሩ ነው ማለት ነው። እና እኛ በቃ ዋና ልናስተላልፍ የመጣነው ነገር አንዳንድ ነገሮች ሲከሰት በንግግር እና በተግባር በመግባባት መፍታትን እንዴት ማፍታት እንዳለባቸው ለመግለጽ ነው ማለት ነው። እርስዎንም የጠራንበት ዋነኛ ምክንያት በንግግር መፍታት የመሰለ ነገር ምንም ነገር እንደሌለ ያው እርሱም ተናግረዋል፣ እና ያንን ነገር አስተላልፈዋል። እርስዎም በጣም እጅግ አድርገን እናመሰግናለን። የእኛም ሀሳብ ይሄ ነው ማለት ነው። እንግዲህ ቤተሰቡ ጨርሻለሁኝ፣ እኔ ጨርሻለሁኝ። እናንተ የምታውሩት ነገር ካለ ማውራት ትችላላችሁ። ቤቱ ሃይማኖት እስካሁን ድረስ ያለው ሁኔታ ገልጽንልሻል። እኔ እንደ አባትነት የምመክረች መጨረሻው ያብጅሽ ልቦና አይስጥሽ። ምንም እንትን ነበሩን ሁሉ አትርሺ። ልቦን አይርስሽ ይስጥሽ። ምክንያቱም ኡመር ንጹሕ ወንድምሽ ነው። በዛ በዛ ጊዜ ያን እያሰብሽ ሁሉ ያለፈውን ትተሽ ወደፊቱ ያለውን ነገር ልቦና ይስጥሽ። እግዚአብሔር ባለሽበት ያቆይሽ። እናመሰግናለን። በቃ አንተም ሸኛቸው እኔ ዘጋለሁ። እሺ በቃ ደህና። እና ቤተሰብ እንግዲህ ያው ዛሬ የነበረን ቆይታ ይሄን ይመስላል። ማን ነው ከአባታችን ጋር አባታችንም እንደምታዩት እንደምንዳዩት ሹት ያው ይሄንን ምክር መክረው ይሄን ምስክር መስክረው ወደ ቤታቸው ተመልሰዋል ማለት ነው። ይሄንን ቤተሰብ ሰብስክራይብ ያደርጋችሁ ሰብስክራይብ ማድረግ እንዳይረሳ ማለት ነው። እናመሰግናለን። መልካም ቆይታ